ረሕመቱላሂ ወበረካቱህ ዛሬ ደግሞ ይኸው እዚህ ባንክ ቤት ነው። ባዜቷ ብር ላኪ ብላኝ ሂጅ ወደ ሶሪያ ማለት ነው። በዚህኛው ብር ነው የምወጣው እና ይህን ቦታ አንድ ቀን አሳየቻቸዋለሁ። በመሰረቱ በጣም ነው የሚያምረው፣ ያው ምሽት ስለሆነ ጨለማ ስለሆነ አንድ ቀን እዛ ጋር መስኬድ መተን ብያቸዋለሁ። እዚህ ጋር ቅርብ ነው ግን ያው ከቤታችን ይሄ እራቅ እላል ትንሽ ግን ማታ ማታ ደግሞ ለእንትን ለምንድን ነው ስሙ ለመሄድ እንደዚህ ወቅት ለመሄድ ምናምን ጥሩ ነው። ራቅ ስለሚል ደስ ይላል። ያኛው ራቅ ይላል፣ ግን ለእኛ ኛው ትንሽ ቀረብ ስለሚለን ነው። መኪናዎቹ ዝጋ። ያሳየኋችሁ፣ ባለፈው ሱቁ ነው። ትንሽ አየሩ ጸሐይ ስላለ ብረደልክ፣ በጊዜ ስለያልኩኝ ስለማይሰራ፣ በኋላ ላይ ብታው። ትናንትና መጥቼ እንደመጣሁኝ መቸረታ ነው፣ ሱህጀ ነው ምናምን ያልኳችሁ ጊዜና በጣም ነበር እንትን የሚለው የሚገርማችሁ ነገር ሰው ጸጥ ብሎ ምናምን ምንም የለም። ዛሬ እስኪ በጊዜ ሂጂ እና ላኪልኝ፣ ሀገር ላይ እዛ የተቸገሩ ሰዎች አሉ ስትለኝ መርሃባ ብዬሽ ታዛዥ ነኝ። እናንተ ብቻ ማዘዝ ነው፣ እኛ መታዘዝ ነው ብዬ ወደዚህ መጣሁኝ። በዛም ለምን ቪዲዮ አላደርግም ብዬ ስልኬን ይዤ መልጣሁ እላችኋለሁ ውዶቼ እና ይሄን ይመስላል ሰው ምህው ወክም እያደረገ ነው ማሻአላ ስፖርተኛ እያለ እንግዲህ ጾሞ በሰላም የሚጨርሱት አላህ ያድርገን ሃኛው ቃል ደረስን ማሻላ ተባረከላ አልহামዱሊላ ለክልሸይ አላህ ለሰጠን ኒዕማ ይሄን ይመስላል ወዶቼ አላህ ዲቃ ቆይ እስኪ ትንሽ ገባ በየራ ሙሉውንም ባላሳያችሁም ትንሽ ክፍት ስለሆነ ትንሽ ገባ በየራ ሳይያችሁ ስፖርት የሚሰሩ ናቸው ማሻአላህ ሽማግሌው ሁሉ ወጣት ለመሆን እያሰበ ስፖርት ይሰራል። እኛም ወጣት አይደለንም፣ እያረጀን ነው። እንግዲህ እርጅና ወገብወገቡን እያለ ነው። አፋችንን ከፍተን ያው ጾሙ ጋራ ነው እንጂ እንትን የምንለው ማሻአላ፣ እንደዚህ ነው፣ በጣም ያምራል። ሁሉ ሰው አሁን ደግሞ የሚሄደው ሲሄድም፣ ወንድም ወክ ነው ማሻአላህ ማሻአላህ፣ ይሄ እንዳልኳችሁ ሀዲቃው ነው መግቢያው። በጣም ያምራል፣ ጸጥ ያለ ነው። ረመዳን ስለሆነ ሰው የለም። ተመልከቱ፣ ብዙ ሰው የለም። የሚገርም ነገር ጸጥ ያለ በፊት እኮ ወላሂ እዚህ ጋር ትራትሉ ሰው ሙልት ብሎ ነው የምታዩት። እና አንድ ቀንም አላሳየኋችሁም በመሰረቱ በጣም ጨረራ አለ፣ ብዙም አይታይም።

እና ውዶቼ እንዴት ናቸው? ሰላም ናቸው ወይ? ለዚህ ቻናል አዲስ የሆነ ላይክ ሼር ሰብስክራይብ እያደረገ ይቀላቀል። ይሁን ዝጋ ተንይሰው አለ ሁለት ሶስት ናቸው ሰው ያለው ለራሱ ረመዳን ስለሆነ ማንም የሚገባልም። በሌላ ጊዜ ብትመጡ በቃ ነፍ ነው። ነፍ ነው ልነግራቸው አልችልም። በቃ ሙልት ነው የሚለው እና በጣም ነው የሚያምረው። ይሄን ይመስላል ውዶቼ፣ እንደዚህ ነው ብዙም እንትኑ ሄም ዝነሱ መጫርዋ አያሳይም፣ እንደምን እንጂ በጣም ያምራል። እንደዚህም እንግዲህ አብራችሁኝ ስለሆናችሁ በጣም ነው የማመሰግነው። እዚህ ለራሱ ፍጡር አዘጋጅተው ምናምን እዚህ ይመጣሉ። የሚገርማችሁ ነገር በጣም ደስ ይላል። አሁን ሁለት ሰው አየሁ ፍጡር ምናምን ይዘው ሲገቡ አይቻለሁ። በላይ በኩል በዛ ላይ ተቀምጠው ነው መሰለኝ ፍጡር ስፍራ ምናምን ይዘው መጥተዋል። እዚህ ማሻአላ። እና ውዶች ይሄን ይመስላል። ያው ቤትም ቆየሽ ብለው እንዳይጨሁብኝ፣ በጣም ነው የምወዳችሁ። ለዚህ ቻናል አዲስ የሆነ ላይክ፣ ሼር፣ ሰብስክራይብ እያደረገ ይቀላቀለን። በጣም አመሰግናለሁ። ለምታጠናክሩኝ ልጆች ለዚህ እናንተ እንደዚህ አይዞሽ፣ አብሽሪ፣ ተጠናከሪ የምትሉኝ በጣም ነው የማመሰግነው። ይሄ ወይ ሀዲቀው ይሄ ሽንት ቤቱ ነው። ይሄ የሚጠጣው ሃ ነው። ይሄ ሁለቱ ጸድት ያለ ነው። እንደ ሀገራችንም እንደዚህ ያረቢ